አኼራ ላይ ከሚያዋርዱ ነገሮች ሁሉ ይበልጥ የሚያዋርደው ከሸክሞች ሁሉ ይበልጥ የሚከብደው እዚህ ዱኒያ ላይ ወንጀል ሰርቶ ቆሶ አላህ ፊት መቅረብ ሰው ሆኖ ማይሳሳት የለም። ነገር ግን አውቆ ሆን ብሎ የወንጀልን በር ፈልጎ አንኳክቶ ወንጀል መስራትና ነፍስን አላህን መታዘዝ ላይ ከመገደፍ ጋር ሳያስቡት ሳይፈልጉት ሳያቅዱለት በድንገት ወንጀል መስራት ሁለቱ ይለያያል። አላህ ተባረከ ወተዓላ መሀሪ እንደሆነ ቢነግረንም የሚመረው ተሳስቶ ወንጀል የሰራን ሰው በቀላሉ የሚመረው ተሳስቶ ወንጀል የሰራን ሰው ለወንጀል አቅዶ አውጥቶ አውርዶ ፈልጎ ወንጀል የሚሰራን ሰው አላህ በቀላሉ አይመር።

ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አኼራ ላይ ከሚያዋርዱ ነገሮች ሁሉ ይበልጥ የሚያዋርደው፣ ከሸክሞች ሁሉ ይበልጥ የሚከብደው እዚህ ዱንያ ላይ ወንጀል ሰርቶ ቆሾ አላህ ፊት መቅረብ። ሰው ሆኖ ማይሳሳት የለም፣ ነገር ግን አውቆ ሆን ብሎ የወንጀልን በር ፈልጎ አንኳክቶ ወንጀል መስራትና ነፍስን አላህን መታዘዝ ላይ ከመገደፍ ጋር ሳያስቡት፣ ሳይፈልጉት፣ ሳያቅዱለት በድንገት ወንጀል መስራት ሁለቱ ይለያያል። አላህ ተባረከ ወተዓላ መሃሪ እንደሆነ ቢነግረንም የሚመረው ተሳስቶ ወንጀል የሰራን ሰውን በቀላሉ የሚመረው ተሳስቶ ወንጀል የሰራን ሰውን ለወንጀል አቅዶ አውጥቶ አውርዶ ፈልጎ ወንጀል የሚሰራን ሰው አላህ በቀላሉ አይምርም። የተለያዩ ወንጀል የሰሩ ሰዎችን እንደሚቀጣ ቁርአን ላይ ይነግሮናል። እጅግ በጣም ብዙ ሰዎች የአላህን ተባረክ ወተዓላ መሀሪነት ተስፋ በማድረግ አላህ ከሪም ነው፣ እንደ ሰዎች አይደለም እያሉ ጀርባቸውን በወንጀል የሚያከብዱ የሥራ መዝገባቸውን በወንጀል የሚሞሉ ሰዎች አሉ። አዎ አላህን ተባረክ ወተዓላ ተስፋ ማድረግ አላህ ላይ ጥሩን ነገር ተስፋ ማድረግ ከአላህ ምህረትን መጠበቅ ሑስነበን ተገቢና አስፈላጊ ነገር ነው። መቼም አላህ አይምረኝም ብሎ ተስፋ መቁረጥም ከሙስልም የሚጠበቅ አይደለም። ከባድ ወንጀል ከከባይረት ዝኑብ ከከበባድ ወንጀሎች አንዱ እኔን አላህ አይምረኝም ብሎ ተስፋ መቁረጥ፣ እገሌን መቼም አላህ አይምረውም ብሎ ተስፋ ማስቆረጥ ይሄ አይገባም። አላህ መሃሪ እንደሆነ ነግሮና፣ ነገር ግን የአላህን ምህረት ተስፋ በማድረግና በሸይጣን በመታለል መካከል ያለውን ልዩነት መረዳት ያስፈልጋል። አላህ ይመረኛል ብሎ ያወቁ ወንጀል መስራት ሞኝነትን። ሳላውቅ ሳላስብ ሳልፈልግ የሰራሁትን አላህ ይመረኛል መሃሪ ነው ብሎ አላህን ተስፋ ማድረግ ከአላህ ጥሩን ነገር መጠበቅ ሙእምንነትን ለይሰ ቢአማንይኩም ወላ አማንይ አህሊልኪታብ መን ያዕመል ሱአን ዩጅዘ ብህ የሚል የቁራን አንቀጽ አለ። ነፍሳችንን ቆንጠጥ እንድናደርግ የሚመክራን አንቀጽም፣ እናንተ እንደምትመኙት እንደምታስቡት አይደለም። መጥፎ ሥራ ሰርታችሁ ስታወቁ ሰዩግፈሩ ለና እንማራለን እንደምትሉት አይደለም። መጥፎ ሥራ የሠራ ሰው ከሥራው መሸሻ አያገኝም። የዋጋውን ያገኛል ተብሏልና አላህ ላይ ተባረከ ወተዓላ ሑስነ ዞን ልብ ውስጥ ማሳደር አላህ ይምረኛል ይቅር ይለኛል አላህ አዛኝ ነው አላህ ከሪም ነው ማለት አብሮት መልካም ስራ ሊኖር ይገባ ስራን ከማሳመር ጋር ወንጀልን ከመራቅ ጋር አላህ ይምረኛል ከሱ ዘንድ ምህረትን አገኛለሁ ማለት መልካምና ከሙስሊም የሚጠበቅ ነገር ፍትህ ነው አግባብ አላህ ተባረከ ወተዓላ እሱ ዘንድ ባለው የመሃሪነት ባህሪ የተወበቱን ይመራ አብዛኛው ስራቸው መልካም የሆነ አልፎ አልፎ ነፍስያቸውና ሸይጣን ሸንግለው አታለው የሚቀላቀሉባቸውን ወንጀል ይሰርዛል። ይሄ ነው ከአላህ ተባረከ ወተዓላ ጥሩ ነገር መጠበቅ የሚባል። ቀን ከሌሊት ወንጀል የሚሰራ ከበባድ ወንጀሎች ላይ የሚዘወትር የሰዎችን ሐቅ የሚነካ ገንዘባቸው የሚዘርፍ ስማቸውን የሚያጠፋ አካላቸውን የሚጎዳ ህይወታቸውን የሚያጠፋ የተለያዩ አላህ አክብሯቸው ተጠንቀቋቸው ያለ ከባድ ወንጀሎችን የሚዳፈር ሆን ብሎ ሸሪዓን የሚጻረር የሻውን ሰርቶ ሲያበቃ አላህ ከሪም ነው፣ አላህ አዛኝ ነው፣ እንደ ሰዎች አይደለም እያለ ጌታዬ፣ ዘንድ ጥሩ ነገር እጠብቃለሁ ቢል ፈጽሞ ይሄ ሑስ ነበና አይባል፣ ከአላህ ጥሩ ነገር መጠበቅ አይባል። አላህን ተባረክ ወተዓላ ሞኝ ነው ብሎ ማሰብ ነው የሚባል። ሲጀምርም በትክክል ነገሩ ከታየ ወንጀል የሚሠራ ሰው ጌታው ላይ ጥሩ ግምት አይኖረው። አላህን የሚያስቆጣ ዘውትር ወንጀል የሚዳፈር ሰው ልቡ አይረጋጋም። እንዲሁ ራሱን ለማታለል ሸይጣን እያስመሰለበት አላህ ይምረዋል አላህ ይምረሃል ይመረኛል እያለ ይኖራል እንጂ ወንጀል ከአላህ ተባረከ ወተዓላ ረሕመትን እንዳይከጅሉ ውስጥ ላይ መጥፎ ስሜት እንዲሰማ ያደርጋል። የሰው ልጅ ማድመጥ ያለበት ውስጡን ነው፣ ጊዜያዊ ስሜቶችን ሳይሆን የሸይጣንን ብዥታና ማታለያ ሳይሆን በትክክል ከጌታ የጥሩ ነገር አግኛለሁ፣ ጥሩ ነገር እጠብቃለሁ፣ ምሕረትን ጀነትን የሚለው ሥራው ያማረ ሰው ሥራው ከመበላሸቱ ጋር በአፉ አሊያ ደግሞ በወስዋስ መልኩ ልቡ ላይ ውል የሚልበት አላህ ይመረኛል የሚል ሰው በትክክል ከነፍሱ ጋር ቢነጋገር ውስጡን በሚገባ በጥልቀት ቢመረምር ራሱን ቢያዳምጥ ስጋት አለ ውስጡ ላይ አጥፍቼም፣ አበላሽቼም ተው ያለኝን እምቢ ብዬም አስቆጥቼውም እንዴት ነው ከእሱ ጥሩ ነገር መጠብቀው የሚል ድምጽ ከውስጡ መስማት ይችላል፣ ለራሱ ለነፍሱ ጊዜ ከሰጠ። ነገር ግን በወንጀል ተጠምዶ ራሱን የሚገመግምበት ራሱን የሚፈትሽበት ጊዜ ስለማያገኝ የሸይጣንም ትልቅ ሥራ የዒድሁም ወዩመኒህም ወማ የዒዱሁም አልሸይጣን ኢላ ጉሩራ፣ ሸይጣን ከንቱ ተስፋን ይሰጣቸዋል፣ መልካምን ነገር ያስመኛቸዋል። የሸይጣን ቃልና ምኞት መታለል መሸንገል እንጂ ሌላ አይደለም ባለው መሰረት አላህ ተባረከ ወተዓላ መጥፎ ሥራ ከመስራት ጋር የአላህን ምሕረት ያስከጅላቸዋል። ሸይጣን ከፊት ከኋላ ከግራ ከቀኝ በእግር በፈረስ እመጣባቸዋለሁ፣ አታላቸዋለሁ አብዛኞቹን ታዛዥ ሆነው አታገኛቸውም ብሎ አላህ ፊት ቆሞ ዝቷል። አል ሸይጣን የሰው ልጅ ላይ እንደሚጫወት ሂድ አንተን የተከተለ ከአንተ ጋር ጀሀነም ትገባላችሁ፣ ትክክለኛ የእኔ ባሮች እነሱ ላይ አቅም የለህም መግቢያ የለህም ብሎት አላህ ተባረከ ወተዓላ አንድ ከአለቃው የጠፋ ባሪያ የባሪያነት ስርዓት በነበረበት ጊዜ ያለእሱ መግቢያ የሌለው እንደ ዕቃ ገዝቶ ያመጣው ከአለቃው አገልጋይ ጠፍቶ ቆይቶ መመለስ ቢያስብ ያለ አለቃዬ ፈቃድ ከቤት ወጥቻለሁ፣ ሥራ አበላሽቻለሁ፣ አሁን ብመለስ በፊቱ እንዴት ነው የምቆመው ብሎ መጨነቁ አይቀር። ተልኮ አድርግ የተባለውን አድርጎ አምጣ የተባለውን ይዞ ሲመጣ የሚሰማው አይነት ስሜት አይሰማው። የጠፋ ባሪያ ወደ አለቃው ሲመለስ፣ ልጅ እንኳ ወደ አባቱ ሲመለስ አታድርግ ያለኝን አድርጌ አትህድ ወደ አለኝ ቦታ ሄጄ አባቴን እንዴት ነው ማገኘው? ይላል። ባሪያም አለቃዬ ጋር እንዴት ነው መገናኘው? ይላል። በስጋት ነው መምጣት። ካለበትም ይመጣው በዛው ሊጠፋ ይችላል። የሰው ልጅ ከጌታው ጋር ያለው ግንኙነት ባሪያ ካለቃው ጋር እንዳለው ግንኙነት ነው። የገቢ ምንጩ እሱ የሆነ አሰሪ ሰራተኛ ከገቢ ምንጩ ከሆነ አለቃው አሰሪው ጋር እንዳለው ግንኙነት ነው።

ስሜቱን ሲያመልክ የኖረ የቅያም ቀን አላህ ፊት እንዴት ነው የምቆመው? ከማጥፋቴ ጋር ከመበላሸቴ ጋር አላህ ይምረኛል እንዴ የሚል ጥያቄ ውስጡ ላይ መኖሩ አይቀርም። ህሊናው ጭራሽ ካልሞተ ተፈጥሮ ካልተቀየረ፣ ስራው የተበላሸ በሙሉ ውስጡ ላይ ጭርታ ብቸኝነት ይሰማዋል፣ ስጋት ይወረዋል። ያን ሁሉ ወንጀል ተሸክሜ እንዴት ጀነት እገባለሁ ይላል በተቃራኒው ደግሞ ስራው ያማረ፣ ጸባዩ ያማረ፣ አላህን የሚፈራ የአላህን ሐቅ የሰው ልጆችን ሐቅ የሚጠብቅ ታዛዥ የሆነ የሰው ልጅ በመልካም ስራው ልክ ጌታው ላይ መልካም ተስፋ ይኖረዋል። አላህ ይመረኛል። ለሱ ብዬ እንዲህ አክል እንዲህ አይነት መልካም ስራ ሰርቻለሁ፣ ለሱ ብዬ እንዲህ አይነት ወንጀል ትቻለሁ፣ ከጌታዬ ምህረትን ሽልማትን እጠብቃለሁ ይላል። በኢሕሳናችን በመልካም ሥራችን ልክ አላህ ላይ ጥሩ ተስፋ ይኖረው። በትክክልም ምህረት የሚገኘው እዚህ በተሠራው መልካም ሥራ ልክ በተያዘው ጠንካራ እምነት መሠረት ነው እንጂ በከንቱ እምነት፣ በሸይጣን ሽንገላ ጭራሽ በወንጀል አይደለም። የአላህ ምህረት የሚገኝ አላህ ዘንድ ያለ መልካም ነገር ለእሱ መልካም በመሆን የሚገኘው እንጂ አላህ ዘንድ ያለን መልካም ነገር እየከጀሉ እዚህ ምድር ላይ ያስቀመጠውን ህግ መጣስ በፍጹም ህሊና ካለው ዓቅል ካለው ሰው ማይጠበቅም። አልኢማም አልሐሰኑል በስሪ ሚባሉት ታላቅ ታቢዒ ረሒመሁላህ ተዓላ ሙእምን ስለ ጌታው ጥሩ ግምት ስላለው ከጌታው ጥሩ ነገር ስለሚጠብቅ ስራን ያሻምራል። ስራው ስላማርም አላህ ዘኒ ጥሩ ነገር ያገኛል። ማለት ከጌታው ያለው ግምት ጥሩ ነገር ስለሆነ አላህ መቅጣት ያለበትን እንደሚቀጣ መሸለም ያለበትን እንደሚሸልም ስለሚያውቅ ግምቱ አማረ ሥራውም አማረ። ፋጅር ደግሞ አመፀኛም ቢባይ ደረቅ የሆነ ለጌታው ያለው ግምት የተሳሳተ ስለሆነ የተበላሸ ስለሆነ ሥራውም ተበላሻ። አላህ ተባረክ ወተዓላ ሞኝ ነው የታዘዙትንም ያልታዘዙትንም አኼራ ላይ እኩል ጀነት ግቡ ይላል ብሎ የተሳሳተ ግምት እሱ ላይ ስላለ ሥራውም የተሳሳተ ሆና። አላህ ተባረከ ወተዓላ ያመኑ የተስተካከሉ የታዘዙና ያመፁ ያፈነገጡ እኩል እንዳልሆኑ አላህ ነግሮናል። ሁሉም ዱንያ ላይ የሰሩትን የሰራቸውን ያገኛል። ስለዚህ አላህ ላይ መልካም ተስፋን ማሳደር አላህ ከሪም ነው፣ ቸር ነው፣ መሃሪ ነው ማለት መልካም ሥራ ጋር ሊሆን ይገባ፣ አላህን ከመታዘዝ ጋር ሊሆን ይገባ ይሄንንም አላህ በበርካታ የቁርአን አንቀጾች ነግሮናል። እሱ ይመረኛል፣ ጀነት ያስገባኛል፣ ወንጀሌን ያራግፈልኛል ማለት እንችል ዘንድ ማመን፣ መልካም ስራ መስራት፣ ለዲን መታገል፣ በዲን ዙሪያ የሚደርሱ ፈተናዎችን መቋቋም፣ ለአላህ ብሎ የሚወዱትን ነገር መተው፣ ዲን እስከሆነ ድረስ ነፍስ የማትፈልገውንም ነገር ቢሆን ማድረግ መሟላት አለበት። እንደዚህ አይነት ነገሮች ሲሟሉ አላህ ተባረክ ወተዓላ ይቅር እንደሚል ከዚያ በፊት የተሰሩ ወንጀሎችን እንደሚምር አኼራን እንደሚያሳምር ነግሮ ነው እንጂ፣ ዱንያም ላይ እንደ ልቡ የሻውን እያደረገ እንደፈለገ እየሆነ አኼራም ላይ እንደፈለግኩ ጀነት ላይ ነፃ ሆኜ ይኖራለሁ የሚል ሰው የሞኞች ሁሉ ሞኝ ነው። ደካማ ሰነፍ ማለት ስሜቱን የሚከተል ሰው ነው። ብልህ አዋቂ ሰው ማለት ነፍሱን የሚቆጣጠር ሰው ነው። ነፍሴ ሆይ ይህን ለምን አደረክሽ? ይህን ለምን አልሽ? ይህ ይፈቀዳል ወይ? አኺራ ላይ ያኮራል ወይ? እያለ ራሱን የሚመረምር የሚገመገም፣ ከሰዎች ሁሉ ብልህ ሰው ማለት አስተዋይ ሰው ማለት እሱ ነው። የመጨረሻ ደካማ ሞኝ ማለት ደግሞ ስሜቱ የሚመራው ሰው ነው። የፈለገውን ሰርቶ ደግሞ የተመና ዐለ አላሂል አማኒ፣ ሥራው መጥፎ ከመሆኑ ጋር አላህ ላይ ደግሞ ጥሩ ነገር የሚመኝ አላህ ፍርደው ያስገባኛል የጀነት ወንዝ ያጠጣኛል

ሪቡ ምን ልሙሐስኒን የአላህ ምህረት የአላህ እዝነት እምነትና ሥራ ጸባያቸውን ላሳመሩት ቅርብ ነው ብሎ እምነቱን ያላሳመረ ሥራውን ያላሳመረ ከሰዎች ጋር ከአላህ ጋር ያለውን ጸባይ ስነምግባር ያላሳመረ ሰው የአላ ራመት ከእሱ እሩቅ ነው። ራሕመቴ ሰፊ ነው፣ እዝነቴ ምህረቴ ሰፊ ነው ከቁጣዬ ይበልጣል ይልቃል ካለ በኋላ ለእነዚያ ላመኑ ነቢን ለተከተሉ ዘካን ለሰጡ እዝነቴ እንሰጣለሁ ብሎ ታዲያ የአላህ እዝነት የአላህ ምህረት በነፃ የሚገኝ ነገር አይደለም። ዱኒያ ላይ ነው በነፃ የሚገኝ። ሰውም፣ እንስሳውም፣ ታዛዥ፣ አመፀኛውም፣ ሙስልም ካፍሩም በአላህ እዝነት ይበላል፣ ይጠጣል፣ ይተነፍዛል። ከሞት በኋላ ግን እዝነት የሚቀጥለው እዚህ ዱኒያ ላይ አላህ ተባረክ ወተዓላ ቀጥሉ ያላቸውን ለቀጠሉ፣ አቁሙ ያላቸውን ላቆሙ፣ ተዉ ያላቸውን ለተዉ፣ አድርጉ ያላቸውን ላደረጉት ብቻ ነው አኼራ ላይ ረህመት የሚደረገው እዝነት የሚደረገው። ስለዚህ የተለያዩ ወንጀሎችን እየተዳፈሩ ሰይግፈሩ ለና አላህ ይምረናል አላህ ከሪም እያሉ መዘናጋት፣ ራስን መጉዳት፣ ራስን መበደን ከቁርአን ውስጥ ከስሜት ጋር የሚሄደውን እየተቀበሉ እየተገበሉ ሌላኛውን መጣን ነው የሚሆን አላህ ተባረከ ወተዓላ የእሱን ምህረት የሚከጅሉ የሚገባቸው እነማን እንደሆኑ ቀደም ሲል ባነበብነው የቁርአን አንቀጽ ነግሮና፣ ያመነው መልካም ሥራ የሠሩ ጂሀድ ያደረጉ በገንዘባቸው በጉልበታቸው ለዲን የለፉ የታገሉ፣ ኡላኢከ የርጁነ ረሕመተላህ፣ እነሱ የአላህን ረሕመት ተስፋ ያደርጋሉ አይደል? በአላህም ነው መልካም ሥራ ሰርተው ፊሰቢልላህ ታግለው አድርጉ የተባሉትን አድርገው ተው የተባሉትን ትተውም እነሱ የአላህን ረሕመት ይከጅላሉ። ይሄን ያላደረጉት ሰ ሊከጅሉም አይገባም አይደል? አላህ እንዲህ አይነት ሰዎች የአላህ ረሕመትን ይከጅላሉ ይከጀልላቸዋል፣ ካለ አላህ ያደርጋል። ቃሉን አያፈርሰው። ነገር ግን መስፈርቱን ያላሟልስ? ዱንያ ላይ እንኳ ውሃ ለመጠጣት ምግብ ለማግኘት፣ ገበያ ሄዶ ሰዎች በማየት ብቻ ያሰቡትን ማሳካት ገበያ ሄደው ተገበያይተው አይተው የሚፈልጉትን የሚያገኙበት ገንዘብ መኖራል። ለዱንያ ህይወት እንኳ የአኺራ እውነተኛውን ህይወት ለማግኘት ነፍስን መግዛት ያስፈልጋል። ጀነትን መግዛት ያስፈልጋል። በምንድ ነው የሚገዛው? ስሜትን በመተው አድርጎ የተባሉትን በማድረግ ተው የተባሉትን በመተው ሁሉን ወዶ የለም። ዱንያም ጀነት አኺራም ጀነት እንደፈለጉ መሆን ሊሳካ አይችልም። ስለዚህ ከበባድ ወንጀሎች ጋር ከመጽናቱ ጋር ዋጅብ የሆኑ ግዴታ የሆኑ ነገሮችን ከመተው ከመዘናጋቱ ጋር ሰውን ከመበደሉ ጋር

ፍርዳቸው ከፋ ይላል። አላህ ተባረከ ተዓላ ኢነል አብራረ ለፊ ነዒም ወኢነል ፉጃረ ለፊ ጀሒም። ታዛዦች ጸጋ ውስጥ ናቸው። ዱንያም ላይ አላህ የልብ ሰላምን ይሰጣቸዋል። አላህን የሚታዘዙ ሰዎች አኸራ፣ ቀብር ውስጥም ከስቃይ ይጠበቃቸዋል። ቀብራቸውን የጀነት ጨፍ ያደርግላቸዋል። ከዛ በኋላ ከቀያም በኋላም በማይቋረጥ የጀነት ጸጋ ውስጥ ያኖራቸዋል። እነዚህ አብራሮች ናቸው፣ ታዛዦች። ፉጃሮች ደግሞ ስቃይ ውስጥ ናቸው። እዚህ ዱንያ ላይም ደስታ ይሰጠኛል ብለው የሰሩት ወንጀል ሰላም ይነሳቸዋል። ቀብር ውስጥም ይሰቃያሉ። ከቅያማ በኋላም ዋናው ስቃይ ውስጥ የጀሀነም እስር ቤት ውስጥ ይገባል። ስለዚህ በጭንቅላታችን ሸይጣን ሊጫወትብን አይገባ። ወንጀል ላይ ከመዘውተር ጋር፣ ከመጽናት ጋር አላህ ያየኛል፣ ይሰማኛል፣ ያውቃል ሁሉንም አድርገውም ከማለት ጋር መልሶ ደግሞ ምንም እንዳልሰራ ሰው ሂድ በሰላም ጀነት ግባ አባላለሁ ልንላ ቁጣው ብርቱ ነው። አላህ ይችላል መማር ያለበትን ይመራል እንጂ ከያዘ አያያዙ ብርቱ ነው። ኢነ በጥሸ ረቢከ ለሸዲት። ለጌታ ቅጣት አያያዝ ብርቱ ነው። ስንቶችን ቀጥቷል እዚህ ዱኒያ ላይ ያጠፉ ሰዎችን ቀጥቷል። ምድርን ገልብጦባቸዋል። ከሰማይ የቋጥኝ ድንጋይ አዝንቦባቸዋል። በአውሎ ንፋስ አጥፍቷቸዋል። በምን በሰሩ ስራ ባጠፉት ጥፋት ምክንያት በዱኒያም እንደማያበቃ ነግሮናል። ወለዓዛቡ ልአኪረት አሸዱ ወአብቃ እዚህ ዱንያ ላይም ቀጠቼ ያሳይቻለሁ ሌሎች እንዲነቁ እንዲማሩበት የአኼራው ደግሞ ከዚህ የበረታ ዘላለማዊም ነው ብለውና አላህ ተባረከ ወተዓላ በብዙ የቁርአን አንገጾች ራሱን ዓሊም ሐኪም ብሎ ወስፏል፣ ገልጿል፣ አስተዋውቆና ጌታ አዋቂ ነው፣ ጌታ ጥበበኛ ነው ብለውና ማንን መቅጣት እንዳለበት ያውቃል። ከጥበቡ አንዱ ያጠፉን መቀጣት ያለባቸውን ይቀጣል። መቀጣት ያለባቸውን ስሜታቸውን እንደፈለጉ የጋለቡን አላህም ፈርቶ ስሜታቸውን ተቆጣጥረው ከኖሩት እኩል ጀነት ኑሩ ይላል ብሎ የሚገምት ሰው ካለ አላህ አዋቂና ጥበበኛ አይደለም ማለት ነው። እዚህ ዱኒያ ላይ እንኳ ታዛዥና ታዛዥ ያልሆነን ሰው ሰዎች ባንዳይን አያዩ። በፍርድ አሰጣጢ ዙሪያም በተደጋጋሚ ጥፋት የሚያጠፋና ድንገት ጥፋት ያጠፋን ሰው ፍርድ ቤት ችሎት ላይ እኩል ቅጣት አይሰጣቸው። ከዚህ በታ ጥፍቶ ስለማያውቅ ተብሎ ቅጣት ይቀልለታል፣ በተደጋጋሚ ወንጀል ስለተመዘገበበት ተብሎ ቅጣት ይከብድበታል። ይሄ በምድር በሰዎች ፍርድ ምናልባትም ሰዎች ባላጠፉት ነገር እንኳ ሊቀጡ ይችላል። አላህ ግን ተባረከ ወተዓላ ዓሊም ነው፣ ሁሉን ነገር ያውቃል። ሰዎች ከሰዎች የደበቁትንም ወንጀል ያውቃል፣ ለወንጀል ምን እንዳነሳሳቸውም ያውቃል። መማር ያለበትን ይመራል፣ መማር የሌለበትን ይቀጣል። ሐኪም ሁሉን ነገር በቦታው ያስቀምጣል፣ ለሁሉ የሚገባውን ይሰጣል። ስለዚህ አላህ ተባረከ ወተዓላ ከሪም ነው በሚል በሑስነ ظን ወንጀልን መዳፈር አግባብ አይደለም። ሑስነ ظን ከአላህ ጥሩ ነገር መጠበቅ፣ ተስፋ ማድረግ የሚጠቅመው መልካም ስራ ለሚሰራ ሰው፣ ተሳስተ ወንጀል ሲሰራ ፈጥኖ ለተወበተ ሰውን፣ ለተጸጸተ ሰውን፣ መጥፎውን ስራ በጥሩ ለቀየረ ሰውን፣ ቀሪ ህይወቱን በመልካም ሥራ ላሳለፈ ሰውን። ይሄ ነው ሑስነ አظን የሚባል ከአላህ ጥሩን ነገር መጠበቅ

በዲን ፈተና መከራ ስቃይ ደርሶባቸው ችለው ተቋቁመው የሚወዱትን ሀገር ንብረት ቤተሰብ ጥለው ለዲናቸው ብሎ የተሰደዱ ከዛም ጂሃድ ያደረጉ የሰበሩ የታገሱ ለነዚህ አላህ ምህረት ያደርጋል ይላል። የምህረቱ መስፈርት የት ነው ያለው? እኛ ጋር ይሄን ሁሉ ያሟሉትን እምራለሁ ሲል፣ ይሄን ያላሟሉ በቀላሉ ምህረትን አያገኙም። የተስፋ የአላህን ረህመት ተስፋ የሚያደርጉ ሰዎችን መስፈርት ልናሟላ? ልናምን መልካም ስራ ልንሰራ ድንገት ስንሳሳት ፈጥነን ልንቶብት ያጠፋነውን ጥፋት የሚያብስ መልካም ስራ ልንሰራ ቀሪ ህይወታችንን በመልካም ነገር ልናሳልፍ። ይሄን ካደረገም በኋላ አላህን ተባረክ ተዓላ ማረኝ ልንል፣ ይምረኛል ጌታዬ አዛኝ ነው። ይሄን ሁሉ አድርጌ ጥፋቴን አመኜ ጥፋቴ የማበስበትን መልካም ስራ ሰርቼማ ጌታዬ አይቀጣኝም ብንል ችግር የለው። መጥፎ ስራ ከመስራት ጋር ግን አላህ በቀላሉ ይምረኛል ማለት መሸንገል